ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች፣ በእያላችሁበት የበዛ ሰላምታችን ወደ እናንተ ይድረሳል። ከተለያዩ ወደ ግንባሮች አገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተል ወደ እናንተም የምናደርስ ይሆናል። እናንተም ድምፃችን ለዓለም እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሆንያል። ቀጥታ ወደ አገኘናቸው መረጃዎች አለፍን። በጎጃም አገው ምድር ሶስተኛ ክፍለ ጦር ቀኛ ዘማኝ ስሜነ ደስታ እንጅባራ ብርጌድ ምድከቻ ላይ ታላቅ ጀብድ ፈጸመም የጎጃም አገው ምድር ክፍለ ጦር ጥምር ጦር ከምሽቶ ከምሽቱ አስራ አንድ ሰዓት እስከ አንድ ሰዓት ድረስ በፈጀው ውጊያ ጠላትን ድባቅ የመታ ሲሆን ንስሮቹ በጠላት ላይ ከፍተኛ ኪሳራም አድርሰዋል። በዚህም መሰረት ብዛት ያለው ጠላት ሙትና ቁስለኛ የተደረገ ሲሆን ለጠላት ሽፋን ለመስጠት ከኮሶበር የወጣ ጠላትም በንስሮቹ በደፈጣም ተመቷል። ጃዊ ምትክል አራተኛ ክፍለ ጦር ገሞሮ ብርጌድ ነጋሽ ሻለቃ በሰሩት የደፈጣ ኦፕሬሽን በጠላት ላይ ከፍተኛ ኪሳራን ማድረስም ተችሏል። የጠላት ኃይል ሬሽን በመጫን ከቦታ ቦታ ሲንቀሳቀስ ከጃዊ ሞሳቢት ካምፕ ሲወጣም በልባሎቹ የኩምብር ሻምበል የፋኖን የውጊያ ጥበብ በመጠቀም ወሰቢት ተራራ ላይ በርካታ የጠላት ኃይልም አረፍርፈውታል። በሌላ የውጊያ ዜና በትናንትናው ዕለት የነጋሽ ሻለቃ ነበልባሏ ባለዋ የጃሂ ማላት የወሮ ሻምባል ጠላትን ረፍት በመንሳት ሲለበልቡትም ውለዋል። በዚህም በርካታ የጠላት ኃይልን ሙትና ቁስለኛ ማድረግም ተችሏል። ቀኝጌታ ይፍታ ንጉሴ የስድስተኛ ክፍለ ጦር በትናንትናው ዕለት በማቻክል በላይ ዘለቀ ብርጌድ የሚገኙ ተወርዋሪ የፋኖ አባላት ጠላት ከሰፈረበት አማኑኤል ከተማ ዘልቀው በመግባት ጠላትን አይቀጡ ቅጣት ቀጥተው አራት የአድማ ብቻን አባላትን እስከ ወዲያኛውም ሸኝተው በድልም ተመልሰዋል። በዚህ ቀጠና በደብሬ ሊያስ ከተማ ውስጥ ታላቅ የሆነ የመምህራን አመፅም ተደርጓል። አመፁም በአጥንቱ በደሙ ከውድ ኢትዮጵያውያን ጋር ኢትዮጵያን የመሰረታትና ሉዓላዊነቷን አስጠብቆም የኖረውን ታላቁን የአማራ ህዝብ ለሚጨፈጨፍና በጅምላ ለሚቀበር የትለራዊ አገዛዝ አገልጋይ አንሆንም ሲሉም ድምፅም አሰምተዋል። ከህዝባችን የሚበልጥብን ነገር የለም። የህዝባችን ሞትና መከራ እስካልቆመና እንደ ህዝብ የመኖር ህሉናችን እስካልተረጋገጠ ድረስ በህዝብ ደም አንቀልድም በማለት በመላው ሀገሪቱ እየተካሄደ እንዳለው የሐኪሞች አመፅ መምህራንም ዝምታቸውን በመስበር የመምህራንን ተቃውሞም ፋና ወጊ በመሆን ተቃውሟቸውንም ገልጸዋል። ብዙ መምህራንም ከተማዋን ለቀው ወጥተዋል፣ እየወጡም ይገኛሉ። ነገር ግን ከከተማዋ ሲወጡ ኬላ ላይ የተያዙ መምህራን በአገዛዙ አሽከርባንዳዎችና በህዝብ ጠሉ የአገዛዙ ስራ ውስጥ በግፍ እየተደበደቡ ወደ እስር ቤት ገብተዋል ሲሉም መረጃዎችም አመላክተዋል። በየቤታቸው የነበሩ መምህራንም እንደ አውሬ እየታደኑ በግፍም እየተደበደቡም እየታሰሩም ነው እንደሚታወቀው የአብይ አህመድ ሰራዊት ከሞጣ ከተማ ወደ ባህር ዳር በሚወስደው አስፓልት መንገድ ኃይልም ሆነ ሬሽን ማቀበል የማይታሰብ ከሆነበት አመታትንም አስቆጥሯል። ይሁን እንጂ ከሞጣ ከተማ ወደ ድጓና ወይን ሃ ርሽን አቀብላለሁ በሚል የተንቀሳቀሰውን የጠላት ኃይል አራጭ ላይ ድባቅ በመምታት ሬሽን ማመላለሻ መኪናውን አስክሬን እያመላለሰበትም ይገኛል። ለጠላት ሥጋትና የግርሳት የሆኑት የመብረቁ ተፈራ የአብታ ሙነኛው እንዲሁም የሻለቃ መንበሩ ፍሬዎች ሁሌም ጥላትን ታርጌት ያደረገ ጀብድ በመስራት የሚታወቁ ሲሆን የፍራረሰ የሚገኘው የመከላከያና አድማ ብትና አስከሬን እንኳን በቅጡ ለማንሳ ሳይችል እንደ ቅጠልም አስፓልት ላይ እየተጎተተ ግንባሩን ተቀንድሾም ተመልሰዋል። በዙያ ሶስትና በሞርተር የታገዘ ጓዙን ጠቅልሎም ወደ መጣበትም ፈርጥቷል። መብረቁ ተፈራ ብርጌድ ጠላትን አርበር ብሮካይን ማኞች በተገኘ መረጃም 13 ሙትና ሻለቃ መራኑን ጨምሮ ስድስት ቁስለኛ ማድረግም ተችሏል። የሀዲስ አለማየሁ ሰባተኛ ክፍለ ጦር በባሶ ሊበን ወረዳ ዘንቦላዊ ጫራ ላይ ከፍተኛ ውጊያም ሲያደርግ ውሏል። የወራሪው ሰራዊት ከኢላም ጎጄ በመነሳት ፍልቅልቅ ከተማን ለመያዝ ቢሞክርም በፋኖ ሲደቆስም ውሎም ተመልሷል። ውጊያው ከአስራ ሁለት ሰዓት እስከ ሰባት ሰዓትም ቆይቷል። የተሳተፉት የአማራ ፋኖ ብሔራዊ ኃይል በጎጃም ጥምር ጦር አብራጅት ብርጌድ እና የአብራጅት ብርጌድ ተወርዋሪ ኮማንዶችም ናቸው። በውጊያውም የተገኘ ድል ሁለት ኦባማ የጠላት ኃይል ሞትና ቁስለኛም ሆኗል። ክፉኛ የተመተው ወራሪ ሰራዊት በምናደዱ የንጹሐን ቤትም አቃጥሮም ተመልሷል። በተያዝ መረጃም ከደሙ ሜጫ ገርጨጭ ማልገነት ከተማና ከዳጊ ከተማ በሁለት አቅጣጫ ተክል ተራራ ሳንጌ ቀበሌ የሚገኙ የዓለማየሁ ከቤን ሻለቃ ፋኖችን አደመስሳለሁ ብሎ የተንቀሳቀሱ የአብይ ቅጥረኛ ሙትና ቁስለኛ ሆኖ መመለሱም ይታወሳል። አየር ወለድ ኮማንዶ የሚላቸው ስርዓቱ ቁጥረኞች መነሻቸውን ከመራዊ በማድረግ በሁለት አቅጣጫ ማለትም በገርጨጭ በማልገነትና በዳዲ አድርገው ላንዴና ለመጨረሻ ጊዜ የዓለማየሁ ከቤን ሻለቃ እደመስሳለሁ ብሎ ቢያቅድም አ አልተሳካለትም። ይህ በእንዲህ እንዳለ የሻለቃው አዛዥ ኮማንዶ ሲሰሩ ሹመት በተሰጠው ትዕዛዝ መሰረት የሻለቃው ዘመቻ በምስጋናው ባዩ መሪነት ሁለት ቀን ማለትም ትናንትና ዛሬ ሙሉ ቀን ሲቀጠቀጥ ሙሏል። እንዲሁም ከጠላት አስር አስከሬን እስከ መጨረሻው የተሸኙ ሲሆን 14 ቁስለኛ በብሬና ስናይፐር በማጀብ በሁለት ጋሪ ወደ ገርጨጭ ማልገነትም ከትማም ሲያመላልሱ ሙሏል። የሚኒሻ የፖሊስ አባላት የመብራት ትራንስፎርሙን በጥይት ደብድበው እንዳፈነዱት ተሰማም። የአማራ ፋኖ ብሔራዊ ኃይል በወሎ ላስታ ሳምኖ ኮር የሚገኘው ኃይሉ ከበደ ክፍለ ጦር ትናንት ግንቦት 18 2017 ዓ ም በዋግምራ ብሔረሰብ ዞን ሰቆጣ ዙሪያ ወረዳ በነበሩ ያገዛዞ ወታደሮች ላይ በሁለት አቅጣጫ ጥቃት ከፍቶ ከባድ ጉዳት ማድረሱም መዝግባችን መዘግባችን ይታወሳል። ከአምደ ወርቅ ከተማ በቅርብ ርቀት በምትገኘው ልዩ ስሟ ጥላ ተብላ በምትጠራው ከተማና ከሰቆጣ 35 ኪሎ ሜትር ርቀት ላይ በምትገኘው ሐሙስ ተብላ በምትጠራው ከተማ በነበሩ የአገዛዙ ወታደሮች ላይ ነው የፋኖ አባላቱ ጥቃቱን የፈጸሙት። በዚህ ጥቃት ከባድ ኪሳራን ያስተናገዱት የአገዛዙ ወታደሮች የፋኖ አባላቱን ኦፕሬሽኑን ፈጽመው አካባቢውን ለቀው ሲወጡም የከተማውን የመብራት ትራንስፎርመር በጥይት ደብደበው እንዲፈነዳ አድርገውታል ሲሉም የአካባቢ ነዋሪዎች በዓይናቸው ያዩትን መረጃም አድርሰውናል። የሚኒሻና የፖሊስ አባላቱ የከተማዋን መብራት ትራንስፎርመር በጥይት ደጋግመው በመምታት እንዲፈነዳ አድርገውታል ሲሉ የገለጹት የአካባቢ ነዋሪዎች በአሁኑ ሰዓት በከተማዋ የመብራት አገልግሎት ሙሉ በሙሉም ተቋርጧል ብለዋል። የፖሊስና የምንሻ አባላቱ ድርጊቱን ፋኖን የፈጸመው በሚል ለከተማዋ ማህበረሰብ የተናገሩ ሲሆን፣ ትራንስፎርሙ ከምንሻ አባላት በተተኮሰ ጥይት ከጥቅም ውጭ ሲደረግም በቦታው የነበሩ ሰዎች ፋኖ ነው ያፈነደው በሚል ብቻ እንዲናገሩ ከባድ ማስጠንቀቂያም ተሰጥቷቸዋል ነው የተባለውም።

ምስራቅ አማራ ኮር ሁለት ካላ ኮርማ ክፍለ ጦር አጠናክረው በቀጠሉ ተጋለው ባላፍቶ ወረዳ ከበቅሎ ማነቂያ እስከ ሰላሳ ሁለት ቅርጣና ጨራራምባ ከማለደው ጀምሮ ከነበረው ተጋለው በተጨማሪም ጠላት በርካታ መልመል ሰራዊቱ የተመታበት መሆኑን ተከትለው አስራ ሁለተኛ ክፍለ ጦርን አመሻሹን ከ11 ሰዓት ጀምሮ በመቀየር ውጤቱን ሊቀለብስ ቢሞክርም ካላኮርማ ክፍለ ጦር በአርበኛ ዘውዱ ዳርጌ የተመሩ ብርቱ ፍልሚያ በማካሄድ ጠላት በርካታ ሙትና ቁስለኛውን ታቅፎ ወደ መጣበትም እንዲመለስም አድርገውታል። ባለፉት አምስት ቀናት ወዞ ለሶስት ተከታታይ ቀናት ተቀለው እያደረጉ ያሉት ምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር የጠላትን ዕቅድ ከማፈራረሱ እና ከማደናቀፍ ባሻገር ሰብአዊና ቁሳዊ ኪሳራን በማድረስ ብሎም ይዞታቸውን በማስጠበቅ ታላቅ ድልም አስመዝግበዋል። ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎችን እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በእያላችሁ በሰላም ቆዩልን።